በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን የእግዚአብሔርን ቃል በተለያየ ቦታና ሁኔታ ሆናችሁ ለምታደምጡ ሁሉ የእግዚአብሔር ሰላም ይብዛላችሁ በማለት መንፈሳዊ ሰላምታዬን አቀርብላችኋለሁ። ዛሬ በራእየ ዮሐንስ ምዕራፍ ሦስት ቁጥር 18 ላይ በተመዘገበው መጽሐፍ ቅዱሳዊ ቃል ጥቂት እንማራለን። እንዲህ ይላል፣ እንድታይ ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ይላል። በዚህ ኃይለ ቃል ተነስተን የምንማረው ንስሐ ሁሉን አጥርተን የምናይበት መንፈሳዊ ዓይን እንደሆነ ለማስተማር ነው በዛሬው ትምህርታችን ሶስት መሰረታዊ ነገሮችን እናነሳለን። እንደ መግቢያ ይሄ ቃል የተነገረው ለሎዶቅያ ቤተ ክርስቲያን አለቃ ነው። ባለራዊ ዮሐንስ መልእክት ከጻፈላቸው ከሰባቱ አብያተ ክርስቲያናት መካከል ሎዶቅያ የመጨረሻዋ ናት። በምዕራብ ታናሽ እስያ ክፍል የምትገኝ በ250 ቅድመ ልደተ ክርስቶስ በአንጢያኮስ ሁለተኛ ተሰርታ ለሚስቱ መታሰቢያ ሲል በስሟ ሎዶቅያ ብሎ የሰየማት ከተማ ናት። ሎዶቅያ ሀብታም ከተማ ናት። በከተማ ውስጥ ብዙ ባንኮች ነበሩ። ከባንኩ በተጨማሪ የሱፍ ኢንዱስትሪ ፋብሪካና መድኃኒት ቀማሚዎች በብዛት ይገኙ ነበረ። የከተማዋ መድኃኒት ቀማሚዎች የዓይን ኩል በማዘጋጀት የታወቁ ነበሩ። ስለዚህ የሎዶቅያ ቤተ ክርስቲያን መልአክ አለቃ ችግሮቹ ተነቅሰው ሲነገሩት እንዲህ የሚል ታላቅ ቃል ተነገረው፣ በሚያውቀው ልማድ፣ ከተማይቱ በምትታወቅበት ገጽታ እንድታይ ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ የሚል ታላቅ ቃል ተነገረው። ዝርዝር ሐሳቡን ስናነብ የምናገኛቸውን ነገሮች በየደረጃ ከፍለን ሶስት ነጥቦች እናንሳ። የመጀመሪያው በራድ ወይም ትኩስ አይደለህም ለብ ያልክነህ ይለዋል። በራድ ወይም ትኩስ አለመሆኑ ለብ ያለሆኖ መገኘቱ ተገልጾለታል። ወገኖቼ በመንፈሳዊ ሕይወት ውስጥ ለብታ አይፈቀድም። ለምንድን ነው በራድ ወይም ትኩስ አይደለህም፣ እንዲያው ለብ ስላልክ ከአፌ ልተፋህ ነው ለምን ተባለ? ከሎዶቅያ ከተማ 115 ኪሎ ሜትር ርቀት ላይ በሄራጶሊስ የሚገኙ ፍል ውሃዎች በቦይ ተስበው ገብተው ለከተማዋ አገልግሎት ይሰጡ እንደነበረ ታሪክ ይናገራል። ውሃው ወደ ከተማው ሲደርስ መፍላቱን ትቶ ለብ ይላል። ይሄ ውሃ በብዙ ሚኒራሎች የተሞላ በመሆኑ ለመጠጣት በጣም አስቸጋሪ ነው። በሚታወቅ ነገር ነው የሚመክረው። በራድ ወይም ትኩስ አይደለህም፣ እንደዚያ እንደማይጠጣው ውሃ ለብ ብልሃልና ልተፋህ ነው ይለዋል። የዚህችን ቤተ ክርስቲያን መሪ የሎዶቅያ ቤተ ክርስቲያን ምዕመናን መሪያቸውን ጨምሮ ክርስቲያናዊ ህይወታቸው የተመሰለው በዚህ ውሃ ነው። እንደ ሰማይታት ትኩስ አይደለህም። በድፍረት መስክረህ ሰይፍ ተቀብለህ ክብር አታገኝም። ሰማይትነትን ትፈራለህ። ምስክር መሆንን ትፈራለህ። ስለ ክርስቶስ የሚመጣውን መከራ በአሜን ለመቀበል ዳተኛ ነህ ተብሎ ተወቀሰ። መልአኩ መሪያቸው ተመሪዎቹን ይገልጣልና ህይወታቸው ሰማይትነትን የሚጠየፍ ህይወት ስለሆነ ትኩስ አይደላችሁም አላቸው። ደግሞ በራድ ቀዝቃዛም አይደላችሁም አላቸው። እንደ ጻድቃን ዳዋ ጥሰህ ቅጠል በጥሰህ ድምፅ አራዊትን ታግሰህ በጸሎት ዲያብሎስን ድል አታደርግም አለው መሪውን። ምዕመናኑም እንዲህ ናቸው። በእንዲህ አይነት በራድ ሕይወት በሰማይትነት አንገትን ለስለት እየሰጡ መጋደል ቢያቅት እንደ ጻድቃን ዳዋ ጥሶ ቅጠል በጥሶ ድምፅ አራዊትን ታግሶ በጸሎት ዲያብሎስን ድል እያደረጉ የመኖር ህይወት የላቸውም። ጥብዓት የሌለህ ንዝህ ላል ክርስቲያን ለብ ያልክ ስለሆንክ ልተፋህ ነው አለው። መጥፋት ማለት ምን ማለት ነው? ከመግቦቴ ላረቅህ ነው፣ ከጸጋ ላጎድልህ ነው፣ ሞገስህን ልገፍብህ ነው አለው። ይሄንን ወሳኝ ነገር ልብ በሉ። ንዝህ ይላል ናህ አለው። እሱ ሀብታም ነኝና አንድም አያስፈልገኝም ይላል። ነገር ግን ድሃ መሆኑን ነገረው። አጥርተህ የማታይ ኩል የሚያስፈልግህ ነህ ይለዋል። ይሄ የመጀመሪያው ነው። ወገኖቼ አለን ስንል የሌለን፣ ይዘናል ስንል ያልያዝን፣ ቆመናል ስንል የምንንገዳገድ ብዙ ሰዎች አለን። የሎዶቅያ ቤተ ክርስቲያን እንዲህ አይነት ህይወት ላለን ሰዎች ምሳሌ ናት። ሁለተኛው የምትለብሰውን ነጭ ልብስና ኩል ግዛ ይለዋል። ነጭ ልብስ ምንድነው? ንስሐ ግባ ማለቱ ነው። ኩል ምንድነው? ንስሐ ግባ ማለቱ ነው። ወገኖቼ በየትኛውም ውድቀት ውስጥ ብንሆን ትኩስነት የሌለን በራድነት የሌለን በለብታ ህይወት የምንመላለስ ምቹ ያልሆነ ህይወት ውስጥ ያለን እንኳ ብንሆን እግዚአብሔር ንስሐ የሚባል ታላቅ እድል ሰጥቶናል። አንደበት ከሳሽና ወቃሽ? ካህኑ ምስክር ሆኖ በእግዚአብሔር ፊት እንድንናዘዝ ተፈቅዶልናል። ንስሐ ግባ ይለዋል። ከለብ ያለ ህይወት የሚያወጣ ወይም ትኩስ ወይም በራድ የሚያደርግ ንስሐ ነው። በመመለስ መንፈስ ህይወትን ማስተካከል ያስፈልጋል። ኩል፣ ሁላችን እንደምናውቀው አይን ብዥ ሲል አጥርቶ ለማየት እናቶቻችን የሚቀቡት ደቃቅ ጥቁር ነገር ነው። ልክ እንደዚህ አጥርተህ እንድታይ ይለዋል። ወገኖቼ መንፈሳዊ ህይወታችን ወይ ትኩስ ወይ በራድ የሚሆነው አይናችን አጥርቶ መስቀሉን ካየ ነው። የመስቀሉን ውለታ ያዩ አይኖች፣ የቀራኒዮውን ደም ያዩ አይኖች፣ የክርስቶስን ቁስል የተመለከቱ አይኖች ትኩስ ናቸው። ሰማይትነትን ለመቀበል የማይሰጉ ናቸው በራድ ናቸው። ይሄንን ዓለምና አስተሳሰቡን ንቀው በጸሎት እየተጉ የሚኖሩበት ህይወት አላቸው። ስለዚህ ነጭ ልብስና ኩል ግዛ አለው። ሶስተኛና ልናስተውል የሚገባን ነገር ንስሐ፣ ኩል የተቀባ አጥርቶ ያያል። ንስሐ የገባ የተመለሰ ሰው አይኖቹን አስተካክሎ መስቀሉን መመልከት የጀመረ ሰው ከለብታ ህይወት ይወጣል። ወገኖቼ ህይወታችን እንዴት ነው? ትኩሶች ነን ወይስ በራዶች? እንደ ሰማይታት ለመንፈሳዊ ነገር የሚመጣውን ሁሉ ተቀብሎ ዋጋ ለመክፈል ዝግጅዎች ነን ወይ? ሞቶ ስለተነሳው በክብር ስላረገው በሰማያት ከብሮ ስላለው ስለ አምላካችን ንጹሑን የእግዚአብሔርን ቃል በመዝራት የሚመጣውን የትኛውንም ፈተና ለማስተናገድ ስለት ሳንፈራ መከራ ሳንፈራ በመንፈሳዊ ጥንካሬ በርትተን ቆመናል ወይ? እንደ ጻድቃን በዚህ ዓለም አስተሳሰብ ተጠላልፈን ሳንያዝ በጸሎት ተግተን ቅድም እንደጠቀስኩት ድምፅ አራዊትን ታግሰን የዲያብሎስን ፈተና ታግሰን በጸሎት ወደፊት የሚራመድ ሕይወት አለን ወይ? ወገኖቼ አጥርተን ማየት ከጀመርን ከለብታ ሕይወት እንወጣለን። ብዙዎቻችን ሕይወታችን ለብ ያለ ነው። መንፈሳዊነታችን የቀዘቀዘ ነው። ሞቅታ የለንም። ሞቅታ የሚባለው በተሰበሰበ ህዝበ ክርስቲያን መካከል ሆኖ ጭብጨባና እልልታ ማሰማት አይደለም። አዎ ዘመኑ የጭብጨባ ሆኗል። አዎ ዘመኑ የሞቅታ የእልልታ ሆኗል። እግዚአብሔር በዚህ አይደሰትም። አጋንንትም በዚህ አይርድም። ወገኖቼ አጋንንት የሚርዱት እግዚአብሔር የሚደሰትበት ህይወት ከለብታ የወጣ ነው። እንደ ሰማይታት ነገረ መስቀሉን እያሰበ ተግቶ ዋጋ ለመክፈል እየመሰከረ የሚኖር ሰማዕት ይፈልጋል። እንደ ጻድቃን በቅድስና አጊጦ የሚኖር ሰው እግዚአብሔር ይፈልጋል። የብዙዎቻችን ህይወት እኮ ለብ ያለ ነው። አጥርተን ስላላየን ነው። ጽድቅን ከኃጢአት፣ ዘፈንን ከመዝሙር፣ እውነትን ከሐሰት፣ ታቦትን ከጣዖት መለየት አልቻልንም። ተቀላቅሎብናል። እይታችን ተበላሽቷል። ወገኖቼ ኩል ንግዛ። አጥርተን የምናይበት ኩል ንስሐ ነው። አጥርተን የምናይበት ኩል ቅዱስ ቃሉ ነው። አጥርተን የምናይበት ኩል መስቀሉ ነው። በመስቀሉ የታተመ ዓይን ይኑረን። ያን ጊዜ የሎዶቅያ ቤተክርስቲያን የተወቀሰችው ወቀሳ የእኛ ወቀሳ አይሆንም። ወገኖች፣ የባካችሁ ከለብታ ህይወት እንውጣ። መንፈሳዊነታችን ለብ ለብ አይሁን፣ አገልግሎታችን ለብ ለብ አይሁን። እኔም እናንተም በዚህ በተጻፈልን ባነሳ ነው ኃይለ ቃል ራሳችንን እንምከር፣ ራሳችንን እናቅና። ማንም ማንን አይወቅስም፣ እንመካከራለን፣ እንወያያለን። ቃሉ መስታወት ነው፣ ማንነታችንን ያሳየናል። ራሳችንን በዚህ ቃል ሚዛንነት እንለካ። ለብ ካለ ሕይወት እንውጣ። እግዚአብሔር ወደሚወደው መንፈሳዊነት እንመለስ። የእግዚአብሔርን ጉዳይ መንፈሳዊውን ጉዳይ እንደ ትርፋ እንቁጠረው። እንደ ማሟያ አንቁጠረው። እንደ መዋያ አንቁጠረው። ሲቸግረን ብቻ ለመቀበል መተን የምናለቅስባት አደባባይ አናድርጋት ቤተ ክርስቲያኒቱን። ዕለት ዕለት እግሮቻችን ጸንተው የሚቆሙባት አምላካችንን የምንጠብቅባት የመጠበቂያ ማማ እናድርጋት። ከለብታ ሕይወት እንውጣ። መንፈሳዊነታችን የተገለጠ ይሁን። እንደ ሰማዕታት አምላካችንን ይዘን ደፍረን የምንራመድ እንደ ጻድቃን በጸሎት ተግተን አጋንንትን የምንዋጋ እንሁን። ይሄ ነው የዛሬ መልእክታችን። እግዚአብሔር ለብ ካለ ሕይወት ሕይወታችንን ያውጣልን። አጥርተን የምናይበትን የንስሐኩን ለሁላችን ያድለን። ወስብሐት ለእግዚአብሔር አሜን።